ሰላም ጤና ይስጥልን። የክንፋም መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል፣ አብራችሁን ቆዩ። በቅድሚያም አርእስተ ዜና፦ ከጉጭ የሚቆረጥ የመንግሥት ሠራተኛ ደሞዝ አሳሳቢ መሆኑ ተገለጸ። የኢትዮጵያ ኢኮኖሚ እድገት ዘንድሮ በአንድ 1 ፐርሰንት ገደማ ወደ ኋላ ቢንሸራተትም ከአፍሪካ ሁለተኛ ፈጣን እድገት እንደሚያስመዘግብ ተጠቆመ። የሶማሌላንድ ፕሬዝደንት ወደ ኢትዮጵያ አድርገው የነበረው ጉብኝት በተሳካ ሁኔታ አጠናቀቁ። በኢትዮጵያ በተለያዩ ተቋማት የሚዘረጉ መሰረተ ልማቶች እስካሁን ማስተር ፕላን እንደሌላቸው ተነገረ። እነዚህንና ሌሎች ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። የኢትዮጵያ ኢኮኖሚ እድገት ዘንድሮ በ1% ገደማ ወደ ኋላ ቢንሸራተትም ከአፍሪካ ሁለተኛ ፈጣን እድገት እንደሚያስመዘግብ ተጠቆመ። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ የኢትዮጵያን ኢኮኖሚ እድገት ትንበያ የያዘ ሪፖርት ዛሬ ይፋ አድርጓል። ድርጅቱ በዓመት ሁለት ጊዜ ትንበያዎችን ካወጣ በኋላ ያሉ የየሀገራቱን ኢኮኖሚ አፈጻጸም መገምገም አሃዞችን የመመልከት አካሄድ ይከተላል። አይኤምኤፍ በፈረንጆቹ 2023 ዓ ም የኢትዮጵያን ኢኮኖሚ 6 ነጥብ 1 በመቶ ያድጋል ብሎ የተነበየ ቢሆንም ከወራት በኋላ ባደረገው ክለሳ ትክክለኛው እድገት 7 ነጥብ 2 በመቶ መሆኑን መሆኑን አስታውቋል። ሀገሪቱ በ2024 ይኖራታል ያለውን የ6 ነጥብ ሁለት በመቶ የኢኮኖሚ እድገት ትንበያ እንደዚሁ ከግምገማው በኋላ ወደ 8 ነጥብ 1 በመቶ ከፍ አድርጎታል። ድርጅቱ የዘንድሮና የመጪውን ዓመት የኢትዮጵያ ኢኮኖሚ እድገት ትንበያዎችም ካለፈው ዓመት ተመሳሳይ አሃዞች ጋር ሲያነጻጸር ከፍ ብለዋል። አይኤምኤፍ በመገባደር ላይ በሚገኘው 2025 የኢትዮጵያን ኢኮኖሚ እንደሚያድግ የሚጠበቀው 7 ነጥብ 2 በመቶ ነው። እድገቱ በቀጣይ በፈረንጆቹ ዓመት ወደ 7 ነጥብ 1 በመቶ ይቀንሳል ሲልም ተንብየዋል። አይኤምኤፍ ከሰሐራ በታች ያሉ የሀገራት እድገት ምጣኔ ይ ያደረገ ሲሆን የኢትዮጵያን ኢኮኖሚ በያዝነው የፈረንጆቹ ዓመት ወይም 2025 ካምናው በርካታ ነጥቦች ቢጥልም ዘንድሮ ከአፍሪካ ሁለተኛ ፈጣን እድገት እንደሚያሳይም ጠቁሟል። በዚህም መሰረት ደቡብ ሱዳን በያዝነው ዓመት አንደኛ ቦታ ይዛ የኢኮኖሚውን ጠቅላላ ሀገራዊ ምርት ወይም ጂዲፒ 24.3% እንደሚያድግ የተተነበየ ሲሆን ኢትዮጵያና ጊኒ 7.2% በማስመዝገብ ሁለተኛ ቦታን በጋራ ይዘዋል። በሦስተኛነት ደግሞ ከዚህ በፊት በእድገት በሌሎች ሀገራት ትበልጥ የነበረችው ሩዋንዳ ተቀምጣለች። የኢትዮጵያ ኢኮኖሚ ሁለተኛ ቦታ እንደያዘ ይፋ ቢደረግም አምና አስመዝግ ስግባ ከነበረው 8.1% እድገት ወደ 7.2% አሽቆልቁሏል። ይህም የ0.9% መንሸራተት ያሳያል። IMF ከሰሃራ በታች ያሉ ሀገራት አማካኝ እድገት 4.1% መሆኑን ጠቅሶ የቀጠናው ሀገራዊ ኢኮኖሚ መሻሻል እያሳየ መሆኑንም አስታውቋል። ብድር የማግኘት እድል መጥበብ፣ ኤክስፖርት የሚደረጉ ምርቶች ዋጋ መዋዠቅና የዓለም ንግድ ስርዓት መናጋት በሀገራቱ ላይ የደቀነው ችግር መሆናቸውን ጠቅሷል። በአይኤምኤፍ ግምት የኢትዮጵያ ኢኮኖሚ በመጪው የፈረንጆቹ 2026 ዓ ም በአንድ ነጥብ ወደ ኋላ ተንሸራቶ ሰባት ነጥብ አንድ እንደሚሆን ያሳያል። እንደ ኢትዮጵያና ኒጄሪያ ያሉ ሀገራት ባከናወኗቸው የማይክሮ ኢኮኖሚ ፎረሞች ምክንያት የአንዳንድ ኢኮኖሚ ዘርፎች መነቃቃታቸውን የጠቀሰው የአይኤምኤፍ ሪፖርት ቤኒ፣ ኮትዲቫር፣ ኢትዮጵያ፣ ሩዋንዳና ዩጋንዳ ከፍተኛ እድገት ማስመዝገብ መቀጠላቸውንም አስፍሯል። እንደ ቡና ያሉ ምርቶች አሁን ላይ ጥሩ ዋጋ እያስገኙ በመሆኑ እንደ ኢትዮጵያ ያሉ ሀገራት እየተጠቀሙ ይገኛሉ። ይሁንና ሪፖርቱ የኢትዮጵያ ውጭ ዕዳ በየዓመቱ እየጨመረ መቶ አሁን ላይ የኢትዮጵያ ብድር ከዓመታዊ ጂዲፒ አንጻር 46 ነጥብ 7 መድረሱን አይኤምኤፍ ይፋ አድርጓል። በሀገሪቱ ባሉ ግጭቶች ምክንያት የአይኤምኤፍ ድልድል ላይ በግጭት ውስጥ ያሉ ሀገራት በሚል ስር ተካቷል። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገች ያለው የብድር ሽግግር ብዙ እርቀት መጓዝ ባለመቻሏ አበዳሪዎቹ ጉዳዩን ወደ ሕግ ሊወስዱት እያሰቡ መሆኑን ከሁለት ቀን በፊት መዘገባችን ይታወሳል። አይኤምኤፍ የዘንድሮ የኢትዮጵያ ኢኮኖሚ 7 ነጥብ 2 ፐርሰንት እንደሚያድግ ቢተነቢዩም ባለሙያዎች ብዙ ጊዜ ይሄ የቁጥር ጨዋታ እንደሆነ ያነሳሉ የኢኮኖሚ ባለሙያ አቶ ክብሩ ገና በቅርቡ ለህዝብ እንዳስነበቡት የዓለም አቀፍ የገንዘብ ተቋም ኢትዮጵያ ባለፈው ዓመት ሰባት ነጥብ አንድ ወይም የበለጠ በመቶ ኢኮኖሚ እድገት አስመዝግባለች የሚል ቁጥር ወረቀት ላይ ያስደንቃል ይላሉ። መንግሥትም ሆነ አንዳንድ የዓለም አቀፍ ተቋማት ዜናውን ለማስተጋባት ይፈጥናሉ፣ ኢትዮጵያ የኢኮኖሚ አመርታ ላይ እንደሆነች የሚያውጃሉ። ነገር ግን ዘውትር እንደሚሆነው ሁሉ ዜናው ሌላ ታሪክ አለው። እንደሚታወቀው ቁጥሮች ይፈበረካሉ። በመሬት ላይ ያለው እውነታ አይቶ እንዳላየ በማለፍ ቁጥሮች ይፈበረካሉ። እናም እውነታው በጠራራ ፀሐይ እንዲደበቅ ያደርጋል የሚሉት አቶ ክብሩ በ ጦርነት በመፈናቀልና በዋጋ ንረት ፍዳዋን እያየች ያለችው ኢትዮጵያ በዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሀገር ነች መባሉ ሌላ ታሪክ እንዳለው ያነሳሉ። ለአብዛኛው ኢትዮጵያዊ ይሄ እድገት ህልም አለም በርቀት እንደሚሰማና እንደሚታይ ቅዠት፣ እንዲሁም በዜጋው የዕለት ተዕለት ህይወት ውስጥ የሚታይ አይደለም የሚለው የአቶ ክብሩ ጽሑፍ ነው። የሀገር ውስጥ ዓመታዊ ጠቅላላ ምርት ወይም ጂዲፒ የተስፋ ዳቦ ነው። በዘመናዊ ኢኮኖሚ የሀገር ውስጥ ዓመታዊ ጠቅላላ ምርት ከአስማት ጋር የሚመሳሰል ገጽታ አለው። የኢትዮጵያ ኢኮኖሚ እድገት ምጣኔ ጉዳይ ይበል የሚያሰኝ ነው ቢሉም ውስጥ ይዘቱ ጥያቄ የሚያነሳ ነው። ለምሳሌ አምና የፌዴራል መንግስት ለካፒታል ፕሮጀክት የመደበው ከበጀቱ 35.5 በመቶ ዘንድሮ ወደ 38.6 በመቶ ቢያድግም በጀቱ በጦርነት የወደሙ መሰረት ልማቶችን ጭምር መልሶ ለመገንባት የሚውል በመሆኑ ነገሩን ውሃ ቅዳ ውሃ መልስ ያደርገዋል ብለው አቶ ክብሩ ያስረዳሉ። ጉዳዩን ትንሽ ጠለቅ ብለን ስናየው ደግሞ ከዘንድሮ የፌዴራል በጀት ውስጥ 19 በመቶ ለዕዳ ክፍያ የተመደበ ሆኖ እናገኘዋለን። እናም የዕዳ ክፍያው ሀገሪቱን ለሌላ ወሳኝ ልማቶች ለኢንቨስትመንት ልታደርገው የሚገባውን ሀብት ዕዳ ክፍያ በመዋሏ የማይሞላ ጉድጓድ ለመሙላት ከሚደረግ ጥረት ጋር ያመሳስለዋል። ለዕዳ የሚከፈለው ወጪ አዳዲስ ፕሮጀክቶች ተግባራዊ እንዳይሆኑ እንቅፋት በመሆኑ እውነተኛ የኢኮኖሚ ሽግግር እንዳይኖር ሳንካ ይሆናል። እናም የዓለም አቀፍ የገንዘብ ድርጅት እያደነቀ ያለው እንዲህ አይነት የትላንቱን ቁስል በማከም የነገውን ልማት የእድገት ትልም ተግባራዊ ለማድረግ የማያስችል ለንቋሳ ኢኮኖሚ ነው በማለት አጋርተዋል። ኢትዮጵያ በተለያዩ ተቋማት ለሚዘረጉ መሰረተ ልማቶች እስካሁን ማስተር ፕላን እንደሌላት ተነገረ። አሁን የማስተር ፕላን የማዘጋጀት ስራ እንደተጀመረ ክንፋን መረጃ መረጃ ደርሶታል። ከመሠረተ ልማት ዝርጋታ ጋር በተያያዘ እያጋጠሙ ያሉ ችግሮች አንዱ መነሻ ዘርፉን የተመለከተ ማስተር ፕላን አለመኖሩ እንደሆነ የከተማው መሰረተ ልማት ሚኒስቴር ተናግሯል። የትኛው መሰረተ ልማት በየት በኩል ይለፍ፣ የትኛውስ ቦታ ላይ አገልግሎት ይስጥ የሚለው በዚህ ፕላን የተደገፈ አይደለም ሲሉ የኢትዮጵያ የሕዝብ ግንኙነት ኮሚሽን ስራ አስፈጻሚ ኢትዮጵያ በዴቻ ተናግረዋል። አሁን ይህን ማስተር ፕላን ለማዘጋጀት ስራዎች ተጀምረዋል፣ ያሉት አቶ ኢትዮጵያ መሰረተ ልማቶቹን የሚዘረጉት ተቋማት በስራ መሳተፋቸውንም ነግረውናል። ተቋሙ ማስተርፕላን በማዘጋጀት ሂደት ከመሳተፉን ባሻገር ሀብትና ባለሙያ ማዋጣታቸውንም ጠቅሰዋል። በስራው እየተሳተፉ ያሉ ሙያተኞች ማስተርፕላኑ የማዘጋጀት ተግባር ከግማሽ በላይ ከውነዋል፣ ያሉት ስራ አስፈጻሚው ቢበዛ እስከ ሁለት ዓመት ባለው ጊዜ ይጠናቅቃል ሲሉም አክለዋል። የከተማና መሰረተ ልማት ሚኒስቴር ተቋማት መሰረተ ልማት ሲዘረጉ የተናበበ አካሄድ እንዲከተሉ የማስተባበር ስራ እንደሚሰራ ተናግረዋል። ከህግ ውጭ የሚቆረጥ የመንግስት ሰራተኛ ደሞዝ አሳሳቢ መሆኑን የኢትዮጵያ እንባ ጠባቂ ተቋም ገለጸ። በመሆኑም ድርጊቱ የአስተዳደር በደል በመሆኑ ችግሩ በተከሰተባቸው ሁሉም አካባቢዎች ለጉዳዩ ልዩ ትኩረት ተሰጥቶ ተገቢ እርምትና እርምጃ እንዲወሰድ ተቋሙ አሳስቧል። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ስራዎች በሚል ያለ ፈቃዳችን ደሞዝ ይቆረጣል የሚል ቅሬታ ለተቋሙ ማቅረቡን የገለጸው የኢትዮጵያ እንባ ጠባቂ ተቋም ባወጣው መግለጫ ገልጿል። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያየ ስራዎች በሚል ያለ ፈቃዳችን ደሞዝ ይቆረጣል የሚል ቅሬታ ለተቋ መቅረቡን የገለጸው የኢትዮጵያን እምባ ጠባቂ ተቋም ከቅርብ ጊዜ ወዲህ በተለይም በሲዳማ ብሔራዊ ክልል መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸው ሳይጠየቅ ከደሞዛቸው ላይ እየተቆረጠ መሆኑን በመግለጽ ፍትህ እንዲሰጣቸው በተለያየ ጊዜ ለኢትዮጵያ ህዝብ እምባ ጠባቂ ተቋም ሐዋሳ ቅርንጫፍ ቅሬታ ማቅረባቸውን አስታውቋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ዳውሮ ዞን የተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ማቅረባቸውን የጠቀሰው መግለጫው ይህም ችግሩ ምን ያህል ሰፊ እንደሆነ ያሳያል ብሏል። ይሁን እንጂ ሰራተኛው በዕዳ ወይም ሌላ ማንኛውም ምክንያት በፍርድ ቤት ተፈርዶበት ከሚከፍለው ገንዘብ ላይ ካልታዘዘ ወይም በህግ በተደነገገ ለአብነት የገቢ ግብር መሰረት ካልሆነ ይህም ሰራተኛው ስምምነቱን በጽሁፍ ካልገለጸ በቀር አሰሪ መስሪያ ቤቶቹ ከደሞዙ ላይ የመቁረጥ ስልጣን የሌላቸው መሆኑ ተቋሙ ህገ መንግሥቱንና የፌዴራል ሰራተኞች አዋጅ ቁጥር 1353 ህዝባር 2017 አንቀጽ 11 ንዑስ አንቀጽ ሁለት ጠቅሶ አስገንዝቧል። በመሆኑም የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጠው ትዕዛዝ ወይም በህግ በግልጽ ከተደነገገው በቀር ሠራተኞች ደሞዝ ላይ መቁረጥ የአስተዳደር በደል በመሆኑ ችግሩ በተከሰተባቸው ሁሉም አካባቢዎች ለጉዳዩ ልዩ ትኩረት ተሰጥቶ ተገቢው የእርማት እርምጃ እንዲወሰድ የኢትዮጵያ ሕዝብ እምባ ጠባቂ ተቋም መግለጫ አሳስቧል። የሶማሌላንዱ ፕሬዝዳንት ወደ ኢትዮጵያ አድርገውት የነበረው ጉብኝት በተሳካ ሁኔታ አጠናቀቁ። ጉብኝቱን አስመልክቶ ከአዲስ አበባ ይፋዊ መግለጫ እስካሁን አልተሰጠም። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኢሮ ወደ ኢትዮጵያ ያደረጉትና የጽህፈት ቤታቸው የተሳካ ብሎ የገለጸውን ጉብኝት አጠናቀዋል። በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር መገናኘታቸውም ተገልጿል። ጉብኝቱ ፕሬዝዳንቱ ኢሮ በህዳር ወር 2017 ዓ ም ስልጣን ከያዙ ወዲህ የመጀመሪያ ሲሆን ከጥቅምት 4 እስከ 6 ባሉት ቀናት በአዲስ አበባ መካሄዱ ተጠቁሟል። ተጠቁመዋል። የሶማሌላንድ ፕሬዝዳንት ጽፈት ቤት ባወጣው መግለጫ ጉብኝቱ በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት፣ ትብብርና የጋራ ትስስር ይበልጥ ለማጠናከር ያለመ ነበር። በተጨማሪም በአፍሪካ ቀንድ አካባቢ ሰላምና መረጋጋትን እንዲሁም ዘላቂ ልማት ለማስፈል የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት መሆኑንም መግለጫው አመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ሆነ የጠቅላይ ሚኒስትሩ ጽፈት ቤት ስለ ጉብኝቱ፣ ስለተደረገው ስብሰባ እና ስለተገኙበት ውጤቶችም ምንም ዓይነት ይፋዊ መግለጫ ሆነ ጉብኝቱን የተመለከተ የፎቶግራፍ መረጃዎችንም አላወጡም። ሆኖም የሶማሌላንዱ ፕሬዚዳንት ጽፈት ቤቱ ከመግለጫው ጋር አብሮ በአሰራጨው አጭር ቪዲዮ ፕሬዚዳንቱ ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸው ፍሬያማ ውይይቶችን ማካሄዳቸውን ገልጿል። ውይይቶችም የሁለትዮሽ ግንኙነት በማጠናከር የጽታ ትብብር በማሳደግ የኢኮኖሚ እድገትን በአጋርነት በማስተዋወቅ ድንበር ተሻጋሪ ግንኙነቶች በማመቻቸት እና በጋራ ስትራቴጂያዊ ጥቅም ባላቸው ቁልፍ መስኮች ትብብር በማስፋት ላይ ያተኮረ እንደነበረ መግለጫው ጠቁመዋል። በተናጠል በወጣ መግለጫ ደግሞ የሶማሌላንዱ የሚያደርጉ ብሔራዊ ጦር አዛዥ ኢማን ዩሱፍ በኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ አቀባበል ስለተደረገላቸው የተሰማቸውን ክብር ገልጸዋል። አክለውም በሁለቱም መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ስለማጠናከር ተወያይተናል ብለዋል። ቀደም ሲል ከሶማሊላንድ የሀገር ውስጥ መገናኛ ብዙሀን የወጡ ዘገባዎች ፕሬዚዳንት ኢሮ ጉብኝት ያደረጉት ከአዲስ አበባ በተላከ ይፋዊ ግብዣ መሰረትን መሆኑን አመላክተው ነበር። ፕሬዚዳንቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ በኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ አቀባበል ሲደረግላቸው የሚያሳይ ምስሎችም ተለቀዋል።